የሚፈራው የሚደርስ ይመስላል። በአሳለፍነ ሁለት ሳምንት ፑቲን ለአገራቸው ሕዝብ የክተት አዋጅ አውጀዋል። ያንን ተከትሎም በርካታ ወጣት ሩሲያውያን የአገሪቷን ቀዩ ጦርንና ጠቅላይ ሰራዊቱን ተቀላቅለዋል። ይህ ደግሞ ለአውሮፓውያኑና ለእነ አሜሪካ ጭንቀትን ፈጥሯል። የዓለማችን ምርጡ ጦር ተብሎ የሚሞካሸው ቀዩ ጦርም የበለጠ ጥንካሬ ማግኘቱ አይቀሬ ነው ተብሏል። ለወትሮም አቻ የሌለውና ተረትቶ የማያውቀው ቀዩ ጦር ከወዲሁ ከባባድ ልምምዶችን እያደረገ መሆኑም ተሰምቷል። የሁለተኛው የዓለም ጦርነት እንዲያበቃ ብቻውን ያስቻለውና የዓለም ታሪክ በጽልመት የተሞላ እንዳይሆን አድርጎ ውለታ የዋለው ቀዩ ጦር የበለጠ አስተማማኝ ሁኔታ ላይ እንደሚገኝም ቭላድሚር ፑቲን ገልጸዋል። ለመሆኑ የቀዩ ጦር አስገራሚ ታሪክ የቱ ነው? በመላው ዓለምስ ለምን ሊፈራ ቻለም? ሀያልነቱ ሲየቱ ድረስ ነው?